ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጥር አጥር ያሉ መረጃዎችን ይዤላችሁ ቅርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለው። መጀመሪያ ላይ የሪያል ማድሪዱን ኤንድሪክ ጉዳይን በመመልከት የምንጀምር ይሆናል። ብራዚላዊው ኤንድሪክ ታዲያ በሪያል ማድሪድ ውስጥ ተሰልፎ መጫወት እየከበደው ይገኛል። በዚህም መሰረት ተጫዋቹ በጥር ዝውውር መስኮት ወደ ጁቬንቱስ ሊያመራ እንደሚችል ነው የተገለጸው። የ19 ዓመቱ ብራዚላዊ ታዲያ ዘንድሮ በላ ሊጋውም በሻምፒዮንስ ሊጉም ተሰልፎ መጫወት አልቻለም። በዚህም መሰረት ለብራዚል ብሔራዊ ቡድንም የመመረጥ እድሉን በማጣት ላይ ነው የሚገኘው እነ ጁኒየር ሮድሪጎ እንዲሁም ኪሊያን ኤምባፔ እና ሌሎች ተጫዋቾችን ተፎካክሮ ታዲያ የመሰለፍ እድል ማግኘት እየከበደው ይገኛል። ይህ ታዲያ በቀጣይ ዓመት በ2026 ክረምት ላይ በሚደረገው የዓለም ዋንጫ ላይ ብራዚልን ወክሎ ለመሰለፍ ያለውን እድልም የሚቀንስበት ነው የሚሆነው እና ይህንን ለማስተካከል በማሰብ ተጫዋቹ በጥር የዝውውር መስኮት ወደ ጁቬንቱስ የማምራት እቅድ እንዳለው ነው እየተገለጸ የሚገኘው። ተጫዋቹ በቋሚነትም ሆነ በውሰት ወደ ጁቬንቱስ ተዘዋውሮ የመጫወት ፍላጎት እንዳለው ማቴዮ ሞሬኖ ዘግቧል። ጁቬንቱሶችም ታዲያ በተጠናቀቀው የክረምት ዝውውር መስኮት ተጫዋቹን ለማስፈረም ያደረጉት ጥረት አልተሳካምና አሁን ደግሞ በጥር ዝውውር መስኮት ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። እንደነገርኳችሁ ታዲያ ተጫዋቹ ብራዚልን ወክሎ በ2026 በሚደረገው የዓለም ዋንጫ ላይ መሳተፍ ይፈልጋል። ለዚህ ደግሞ በቋሚነት ተሰልፎ ብቃቱን የሚያሻሽልበት ቦታ ስለሚያስፈልገው ወደ ጁቬንቱስ ሊዘዋወር እንደሚችል ነው የተገለጸው የቀድሞ የሪያል ማድሪድ ተጫዋች የነበረው ጉቲም ታዲያ ተጫዋቹ ሪያል ማድሪድን ለቆ ወደ ሌላ ቦታ አምርቶ እንዲጫወት እየመከረው ይገኛል። በዚህም መሰረት ተጫዋቹ በጥር ዝውውር መስኮት ክለቡን ሊለቅ እንደሚችል ነው የተገለጸው። በመቀጠል እዛው ሪያል ማድሪድ ጋር እንቆይና የኒኮፓዝን ጉዳይ እንመልከት። በአሁኑ ሰዓት ለኮሞ እየተጫወተ የሚገኘው ኒኮፓዝ በፈለገው ሰዓት ወደ ሪያል ማድሪድ የመዘዋወር መብት እንዳለው እየተገለጸ ይገኛል። የክለቡ ኃላፊ ናቸው ይህንን እየተናገሩትና ተጫዋቹን ታዲያ ከሪያል ማድሪድ ሲያስፈርሙት በተጫዋቹ ዝውውር ውስጥ የተካተተ የመልሶ መግዣ ክሎዝ አለ። ይህም ታዲያ እስከ 2027 ባለው ጊዜ ውስጥ የሚቆይ ነው የሚሆነው ተጫዋቹን በቀጣዩ ክረምት ሪያል ማድሪዶች በ9 ሚሊዮን ዩሮ ማስፈረም ይችላሉ። በ2027 ደግሞ በ10 ሚሊዮን ዩሮ ማስፈረም ይችላሉ። ይህ ታዲያ አሁን በትራንስፈር ማርኬት ለተጫዋቹ ከተሰጠው ዋጋ በከፍተኛ ሁኔታ የሚያንስ ዋጋን ነው ሪያል ማድሪዶች በመክፈል ተጫዋቹን ማስፈረም የሚችሉት ማለት ነው። በተጠናቀቀው የክረምት የዝውውር መስኮት ቶትናም ሆትስፐሮች እስከ 7 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ ለተጫዋቹ አቅርበው እንደነበርና ነገር ግን ተጫዋቹም ሆነ ክለቡ ኮሞ ውድቅ ማድረጋቸው ነው እየተገለጸ የሚገኘው። እስካሁን ታዲያ በውድድር አመቱ ማለት ነው ተጫዋቹ ለኮሞ በሰባት ጨዋታዎች ሶስት ጎሎችን አስቆጥሮ ሶስት ጊዜ ደግሞ አሲስት ማድረግ ችሏል። በትራንስፈር ማርኬት አሁን ላይ ተጫዋቹ 55 ሚሊዮን ዩሮ የተገመተ ተጫዋች ነው። ዋጋው ታዲያ እስከ ቀጣዩ ክረምትም ከፍ ይላል ተብሎ ነው የሚጠበቀው። ነገር ግን ሪያል ማድሪዶች በ2026 ተጫዋቹን ማስፈረም የሚፈልጉ ከሆነ 9 ሚሊዮን ዩሮ ብቻ ነው መክፈል የሚኖርባቸው ማለት ነው። ኮሞዎች ታዲያ ተጫዋቹን በ2024 በ6 ሚሊዮን ዩሮ ነበር ያስፈረሙት። እንደነገርኳችሁ ዘንድሮም ምርጥ የሚባል እንቅስቃሴን በማድረግ ላይ ይገኛል። ባለፈው አመትም በሰላሳ አምስት ጨዋታዎች ስድስት ጎሎችን አስቆጥሮ ዘጠኝ ጊዜ ደግሞ አሲስት ማድረግ ችሏል። አሁን ታዲያ ካለፈው አመት በተሻለ ሁኔታ ነው ገና በሰባት ጫዋታዎች ባለፈው ዓመት ያስቆጠረውን ጎል ግማሽ ማስቆጠር የቻሉ ሶስት ጎል ማለት ነው። ስለዚህ ተጫዋቹ ወደፊትም ከፍ ያለ ብቃቱም እያደገ ሄዳል ተብሎ ይጠበቃል። በአማካይ ስፍራ እንዲሁም በክንፍ ቦታ ላይ በተመላላሽ ቦታ ላይም መጫወት የሚችል ተጫዋች ነው እና የክለቡ ፕሬዚዳንት የኮሞ ፕሬዝዳንት ሚርዋን ስዋርሶ ማለት ነው። ሪያል ማድሪዶች ተጫዋቹን በፈለጉበት ጊዜ መልሰው መግዛት ይችላሉ ሲል ነው የገለጸው። ማንቸስተር ዩናይትዶች የክሪስቲያል ፓላሱን አማካይ አዳም ዋርትንን በጥር የዝውውር መስኮት ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ እየተገለጸ ይገኛል። ይሁንና ክሪስቲያል ፓላሶች አሁን ላይ ባለው ሁኔታ ተጫዋቹን የመሸጥ ፍላጎትም ሆነ ግዴታ እንደሌለባቸው የክለቡ ኃላፊ ስቲቭ ፓሪሽ ተናግሯል። ተጫዋቹ ታዲያ በማንቸስተር ዩናይትድ እቅድ ውስጥ እንደሚገኝ ነው በሰፊው እየተገለጸ የሚገኘው። የክሪስቲያል ፓላሱ ኃላፊ ስቲቭ ፓሪሽ እንደሚለው ከሆነ ታዲያ ተጫዋቹ ምናልባት አንድ ጊዜ ላይ በሻምፒዮንስ ሊግ ከኛ ጋርም ሆነ ከሌላ ክለብ ጋር የመጫወት ፍላጎት እንደሚኖረው ተስፋ አድርጋለሁ። እኛ ማሳካት የማንችል ከሆነ ወደ ሌላ ክለብ የማምራት ፍላጎት ይኖረዋል የሚል እምነት አለኝ ሲል ነው የገለጸው። ነገር ግን አሁን ላይ ባለው ሁኔታ የረጅም ጊዜ ኮንትራት ስላለው እኛም እሱን የመሸጥ ፍላጎት የለንም፣ እሱም ታዲያ ክለቡን ለመልቀቅ ያደረገው ጥረት የለም ሲል ነው ስቲቭ ፓሪሽ የተናገረው። ተጫዋቹ እስከ 2029 በክለቡ የሚያቆየው ኮንትራት አለው። ክሪስቲያን ፓራሶች ታዲያ በ22 ሚሊዮን ፓውንድ ከብላክ ከብላክበርን ያስፈረሙት ከዛ በኋላ ምርጥ የሚባል እንቅስቃሴን ከክሪስቲያል ፓላስ ጋር ማሳየት እና ማሳለፍ ችሏል። ከክሪስቲያል ፓላስ ጋር የኤፍኤ ካፕ ዋንጫን ማንቸስተር ሲቲን በማሸነፍ እንዲሁም የኮሚኒቲ ሺልድ ዋንጫን ደግሞ ሊቨርፑልን በማሸነፍ ማሳካት የቻለ ተጫዋች ነው። ለእንግሊዝ ብሔራዊ ቡድንም ተመርጦ ተጫውቷል። የተጫዋች ታዲያ አሁን ታዲያ ሌላ እቅድም አለው። የተጫዋች በቀጣይ ዓመት በሚደረገው የዓለም ዋንጫ ላይ እንግሊዝን ወክሎ መሳተፍ ስለሚፈልግና ለዚህ ደግሞ በክሪስቲያል ፓላስ ቆይቶ በቋሚነት መጫወቱ እድሉን እንደሚሰጥ ስለሚያምን ተጫዋቹ በጥር የዝውውር መስኮት ክሪስታል ፓላስን የመልቀቅ ፍላጎት ይኖረዋል ተብሎ አይጠበቅም። ነገር ግን ማንቸስተር ዩናይትዶች ደግሞ በሌላ በኩል ኮቢ ማይኖንም ለተመሳሳይ ሁኔታ በዓለም ዋንጫ ላይ መሳተፍ ስለሚፈልግ በሌላ ክለብ አምርቶ መጫወት ስለሚፈልግ ማንቸስተር ዩናይትድን የመልቀቅ ፍላጎት አለው እና ዩናይትዶች ደግሞ ኮቢ ማይኖ የሚለቅ ከሆነ አዳም ዋርትንን በጥር የዝውውር መስኮት ለማምጣት ጥረት ያደርጋሉ ተብሎ ይጠበቃል። እንዳጠቃላይ ግን ማንቸስተር ዩናይትዶች በጥር ዝውውር መስኮት የአማካይ ስፍራ ተጫዋች ለማ ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። የሲቪያው አማካይ ሉሲን አጉሜ ስም ዳግም ከአርሰናል ጋር መያያዝ ጀምረዋል። የ23 ዓመቱ የአማካይ ስፍራ ተጫዋች ታዲያ በሲቪያ ጥሩ የሚባል ጊዜን በማሳለፍ ላይ ይገኛል። ከመከላከል ጋር በተያዘ ምርጥ ብቃት ያለው ተጫዋች ነው። እንዲሁም ኳሶችን በማጨናገፍና ኳሶችን በመንጠቅም የተዋጣለት ወጣት ተጫዋች ነው። ይህ ተጫዋች ታዲያ አርሰናሎች ለረጅም ጊዜ እቅድ በማቀድ ተጫዋቹን ለማስፈረም ማቀዳቸው ነው እየተገለጸ የሚገኘው 40 ሚሊዮን ዩሮ የውል ማፍረሻ ያለው ቢሆንም ሲቪያዎች ከዛ ባነሰ ዋጋ ተጫዋቹ ሊሸጡት እንደሚችሉም ተገልጿል። ማርቲን ዙቢሜንዲ እና ክሪስቲያን ኖርጋርድ አሁን በቦታው ላይ ያሉ ተጫዋቾች ቢሆኑም፣ ኖርጋርድ የአጭር ጊዜ ዕቅድ ነው የታቀደበትና ተጫዋቹ በቅርቡ ክለቡን ሊለቅ ይችላል። ስለዚህ አርሰናሎች ለረጅም ጊዜ ያገለግልናል ብለው ያመኑትን ሉሴን አጉሜን ለማስፈረም ማቀዳቸው ነው እየተገለጸ የሚገኘው። ከወደ ስፔን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ታዲያ ተጫዋቹ ሌሎች ክለቦችም ፍላጎት እያሳዩበት ስለሆነ አርሰናሎች አሁን ለምን ከምንነጠቅ በሚል ተጫዋቹን ለማስፈረም አቅደዋል ሲል ነው የገለጸው። ተጫዋቹ ሁለገብ ተጫዋች ነው። ለዘመናዊ የእግር ኳስ ስልት ለአሰልጣኞችም፣ የሚመች ተጫዋች እንደሆነ ነው እየተገለጸ የሚገኘው። የሉሴን አጉሜስም ዳግም ከአርሰናል ጋር መነሳት ጀምሯል። ቸልሲዎች ሮናልድ አራውሆን በጥር ዝውውር መስኮት የማስፈረም እቅድ እንዳላቸው እየተገለጸ ይገኛል። ይህ ታዲያ ባርሴሎናዎች ለመሸጥ እንዲሁም ተጫዋቹም ለመዘዋወር ፍቃደኛ ከሆነ እንደሆነ ነው የተገለጸው። አሁን ላይ ቸልሲዎች በጉዳት ምክንያት በርካታ የተከላካይ መስመር ተጫዋቾቻቸውን አጥተዋል። ሌቪ ኮልዊል በረጅም ጉዳት ምክንያት ከሜዳ ርቆ የሚገኝ ተጫዋች ነው። ባለፉት ጨዋታዎች ላይም ታይዳድ ጉዳት አጋጥሟቸው እነ ፎፋና፣ አደራቢዮዮ፣ ባዲያሼል እንዲሁም አቼምፖንግም ከሜዳ ለመራቅ የተገደዱ ተጫ ተጫዋቾች ናቸውና ቸልሲዎች አሁን በተከላካይ መስመሩ ላይ ሳሳ ያለ ስኳድ ነው ይዘው የሚገኙት። ይህንን ለመቅረፍ ታዲያ የ26 ዓመቱን ዩራጋዊውን ሮናልድ አራውሆን እየተመለከቱት እንደሚገኙ ነው የተገለጸው። ምናልባት በጥር ዝውውር መስኮት የማይሳካላቸው ከሆነ በክረምቱም ሊሞክሩት እንደሚችሉ ነው የተገለጸው። ስለዚህ በጥር ዝውውር መስኮት ተጫዋቹን ማስፈረም ከባድ ሊሆን እንደሚችል ተዘግቧል። ቢሆንም ቸልሲዎች በተከላካይ መስመር ቦታ ላይ አደጋ ውስጥ ስለሚገኙ የኖቲንግሃም ፎረስቱን ሙሪሉንም እየተመለከቱት እንደ እንደሚገኙ ተዘግበዋል። ሙሪሎንም ታዲያ ባለፈው የጥር ዝውውር መስኮት ለማስፈረም ሙከራ አድርገው ነበር፣ አልተሳካላቸውም። አሁንም ታዲያ እየተመለከቱት እንደሚገኙ ነው የተገለጸው። ቼልሲዎች በጥር ዝውውር መስኮት የተከላካይ መስመር ተጫዋች ሊያስፈርሙ እንደሚችሉ ተዘግበዋል። ባርሴሎናዎች ማርከስ ራሽፎርድን በቀጣዩ ክረምት በቋሚነት ሊያስፈርሙት እንደሚችሉ እየተገለጸ ይገኛል። በእርግጥ ስምምነት አላቸው። ተጫዋቹን በ30 ሚሊዮን ፓውንድ የማስፈረም መብት አላቸው። በውሰት መልኩ ተጫዋቹን ሲያስፈርሙት በገቡት ቃል መሰረት ማለት ነው። መጀመሪያ ላይ ግን ባርሴሎናዎች ከተጫዋቹ ብቃት ጋር በተያዘ ጥርጥር ነበራቸው። ለምን ማንቸስተር ዩናይትድ ይህንን ተጫዋች ለመልቀቅ ወሰነ? የሚል ስጋት ነበራቸው። ከተጫዋቹ ባህሪ ጋርም በተያዘ ታዲያ አንድ ጊዜ አርፍዶ በመ ቱ መቀጣቱም ይታወሳል በባርሴሎና ውስጥ ማለት ነው። ይህ ይህ ነገር የሚስተካከል ከሆነና አሁን እያሳየ ያለው ብቃቱ የሚቀጥል ከሆነ ተጫዋቹን በቀጣዩ ክረምት ባርሳዎች በቋሚነት ለማስፈረም ማቀላቸው እየተገለጸ ይገኛል። ዘንድሮ በአስር ጨዋታዎች አምስት ጊዜ አሲስት አድርጎ ሶስት ጎሎችን ደግሞ ማስቆጠር ችሏል። በሻምፒዮንስ ሊጉ ምርጥ የሚባል እንቅስቃሴ ነው በማድረግ ላይ የሚገኘው። በዚህ መሰረት ተጫዋቹ ታዲያ በቀጣዩ ክረምት በቋሚነት ወደ ባርሴሎና ሊዘዋወር እንደሚችል ነው እየተገለጸ የሚገኘው። ተጫዋቹ በአጥቂ መስመር ቦታ ላይ እንዲሁም በክንፍ መስመር ቦታ ላይ መጫወት የሚችል ተጫዋች ነው። ዘንድሮ አሁን ወደ ባርሴሎና ከተዘዋወረ በኋላ ያሳየውን ብቃት ተከትሎ ታዲያ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄልም ለእንግሊዝ ብሔራዊ ቡድን መጥራታቸው ይታወቃል። ስለዚህ ተጫዋቹ ወደ ባርሴሎና ሊዘዋወር እንደሚችል ተገልጿል። የማንቸስተር ሲቲው ኤርሊንግ ሃላንድ በጊዜ ከኖርዌይ ቡድን ስብስብ ውጭ ተደርጓልና፣ የተጫዋቹ ከቡድኑ ከኖርዌይ ስብስብ ውጭ መደረጉ ከጉዳት ጋር እንዳልተያያዘ ታዲያ የኖርዌይ እግር ኳስ ማህበር አስታውቋል። ተጫዋቹ ላይ ጨዋታዎችና ጫናዎች በመበርታታቸው ለተጫዋቹ እረፍት ለመስጠት በማሰብ እንደሆነ ገልጸዋል። ስለዚህ ተጫዋቹ ከኒውዚላንድ ጋር በነገውረት በሚደረገው የወዳጅነት ጨዋታ ላይ አይሳተፍም። በቅርቡ እስራኤልን አምስት ለባዶ በሆነ ውጤት ሲያሸንፉ ታዲያ ሃትሪክ መስራቱ ይታወሳል። እና ዘንድሮ ምርጥ የሚባል አጀማመር ነው ማድረግ የቻለው። በአስር ተከታታይ ጨዋታዎች ለክለቡም ለሀገሩም ዘንድሮ ጎል ማስቆጠር ችሏል። በአጠቃላይ በ12 ጨዋታዎች 12 ጎሎችን ነው ማስቆጠር እየቻለው እንደ አጠቃላይ በፕሪሚየር ሊጉ በዘጠኝ ጎሎች እየመራ ይገኛል። ከዛ በተረፈም ታዲያ ተጫዋቹ ዘንድሮ ምርጥ ብቃቱን ነው እያሳየ የሚገኘው። በጨዋታዎች ላይ ታዲያ ከፍተኛ የሆነ ጫና እየደረሰበት ስለሚገኝና ይህንን ለመቀነስ በማሰብ ተጫዋቹን ወደ ማንቸስተር መመለሳቸውን ነው የኖር ወይ ኤፍኤ ያስታወቀው ማለት ነው። ዘንድሮ እንደነገርኳችሁ በፕሪሚየር ሊጉ ዘጠኝ ጎሎችን አስቆጥሯል። ለሀገሩም ታዲያ በርካታ ጎሎችን በማስቆጠር ላይ ይገኛል። በሻምፒዮንስ ሊጉም ታዲያ ጎል አስቆጥሯል ና ስለዚህ ኤርሊንግ ሃላንድ ጉዳት አጋጥሞት ሳይሆን ተጫዋቹን ወደ እንግሊዝ የመለሱት ለተጫዋቹ እረፍት ለመስጠት በማሰብ እንደሆነ ነው የኖርዌይ ኤፍኤ ያስታወቀው። የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራጋር ታዲያ ኤርሊንግ ሃላንድ በክለቡ የሚቆይ ከሆነ ወደፊት የአለን ሽረር ሪከርድን ሊያሻሽል ይችላል ሲል ገልጿል። ባርሴሎናዎች የሮበርት ሌዋንዶ ስኪን ኮንትራት እንደማያራዝሙ እየተገለጸ ይገኛል። በዚህም መሰረት ኮንትራቱ ሲጠናቀቅ በ2026 ክረምት ላይ በነፃ ክለቡን የሚለቅ ነው የሚሆነው የ37 ዓመቱ ፖላንዳዊ የአጥቂ መስመር ተጫዋች ታዲያ አሁን ላይ ባለው ሁኔታ ጨዋታዎች ላይ ያለው ተጽዕኖ እየቀነሰ እንደሚገኝ ነው ባርሳዎች ያመኑትና በዚህም መሰረት ወጣት የአጥቂ መስመር ተጫዋች ማስፈረም እንደሚፈልጉ እየተገለጸ ይገኛል። በተረፈም ደግሞ የ9 ቁጥር ተጫዋችም ላያስፈልጋቸው የሚችል እያመኑ ይገኛሉ በያል 9 ቁጥር ተጫዋች በሀሰተኛ 9 ቁጥር ወይም ደግሞ በተደራቢ አጥቂ ማለት ነው እየተጫወቱ ውጤታማ ለመሆን ማሰባቸው ነው እየተገለጸ የሚገኘው እንደ አጠቃላይ ሮበርት ላዋንዶውስኪ ጥሩ የሚባል ጊዜና አሳልፈዋል ነገር ግን አሁን ከእድሜው መግፋት ጋር በተያያዘ ታዲያ ጨዋታዎች ላይ ፕሬስ የማድረግ ብቃቱ እየቀነሰ ስለሚገኝ ነው ባርሳዎች ተጫዋቹን ለመልቀቅ የወሰኑት ዘንድሮ በሰባት የላሊጋ ጨዋታዎች አራት ጎሮችን ማስቆጠር ችሏል እየተቀየረ ነው ወደ ሜዳ በመግባት ላይ የሚ ስለዚህ ኮንትራቱ እንደማይራዘም ነው የተገለጸው። ዩሊየን አልቫሬዝ፣ ኤርሊንግ ሃላንድ፣ ኤታ ዮንግ፣ ማርከስ ራሽፎርድ፣ ፌራን ቶሬስ ቦታውን ይተካሉ ተብሎ የሚጠበቁ ተጫዋቾች ናቸው። ምናልባት እነ ዩሊየን አልቫሬዝ እና ኤርሊንግ ሃላንድ ወደ ክለቡ ከመጡ ማለት ነው። ከዛ በተረፈ ግን ማርከስ ራሽፎርድና ፌራን ቶሬስ አሁን ቦታውን በመሸፈን እየተጫወቱ እንደሚገኙ ተገልጸዋል። በዚህ መስረት ታዲያ ሮበርት ለዋንዶስኪ ኮንትራቱ ሲጠናቀቅ ክለቡን ይለቃል ተብሎ ይጠበቃል። ዚነዲን ዚዳን ወደ አሰልጣኝነት መመለስ እንደሚፈልግና የፈረንሳይ ብሔራዊ ቡድንን ማሰልጠን እንደሚፈልግ አስታውቋል። ዲዴር ዴሾ ከ2026 የዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድን ለቆ ሲወጣ ዚነዲን ዚዳን ቦታውን ይተካል ተብሎ ይጠበቃል። ስለዚህ ያን ጊዜ እየተጠባበቀ እንደሚገኝ ነው ያስታውቀው። ወደ አሰልጣኝነት መመለስ እንደሚፈልግም ዚነዲን ዚዳን ተናግሯል። ዚዳን ታዲያ በሪያል ማድሪድ የአሰልጣኝነት ቆይታው ጊዜ ሶስት የሻምፒዮንስ ሊግ ዋንጫዎችን እንዲሁም ሁለት የላ ሊጋ ዋንጫዎችን ማሽ ያሸነፍ ችሏል። ሁለት ጊዜ ወደ ክለቡ በመመለስ ማለት ነው። ቸልሲ ማንቸስተር ዩናይትድ፣ እንዲሁም የሳውዲ ፕሮ ሊግ ክለቦች አሰልጣኙን ወደ ክለባቸው ለማምጣት ጥረት አድርገው ሳይሳካላቸው ቀርተዋል። አሰልጣኙ ወይም ደግሞ ዚኔዲን ዚዳን ታዲያ የፈረንሳይ ብሔራዊ ቡድንን እየተጠባበቀ እንደሚገኝ ነው የተገለጸው። የቀድሞ የአርሰናል ተጫዋች የነበረው ጃክ ዊልሸር የሉተን ታውን አሰልጣኝ ለመሆን መስማማቱ ተገልጿል። ስምምነት ላይ ተደርሷል። በቅርቡም ታዲያ ሉተን ታውኖች ዛሬ ይፋ ያደርጋሉ ተብሎ ይጠበቃል። ለጃክ ዊልሸር ታዲያ ይህ አዲስ ምዕራፍ ነው። አሰልጣኙ ወይም ደግሞ ጃክ ዊልሸር በአርሰናል እንዲቆይ እድል ቀርቦለት ነበር፣ ነገር ግን የዋና ቡድን አሰልጣኝ መሆን ስለሚፈልግ ክለቡን መልቀቁ ይታወሳል። አሁን የሉተን ታውን አሰልጣኝ ለመሆን መስማማቱ ነው እየተገለጸ የሚገኘው ጃክ ዊልሸር ታዲያ የእግር ኳስ ህይወቱ የሚጀምረው በሉተን ታውን ነው። ከሉተን ታውን አካዳሚ ነው ወደ አርሰናል የተዘዋወረው በ2001 ማለት ነው። ከሉተን አካዳሚ ነበር ወደ አርሰናል የተዘዋወረው። ከዛ በኋላ በተለያዩ ጉዳቶች ምክንያት ለረጅም ጊዜ ከሜዳ ከራቀ በኋላ በመጨረሻም ጫማውን ለመስቀል ተገዷል። አሁን ታዲያ የእግር ኳስ ህይወቱን ወደ ጀመረበት ክለብ ተመልሶ አሰልጣኝ ለመሆን መስማማቱ ነው የተገለጸው። የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ አዲስ ኮንትራት ለመፈራረም መስማማቱ እየተገለጸ ይገኛል። በዚህም መሰረት በቅርቡ ጆርዳን ፒክፎርድ በኤቨርተን የሚያቆየውን አዲስ ኮንትራት መፈራረሙ ይፋ ይደረጋል ተብሎ ይጠበቃል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቂያለው። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።